የቤት እናት መታ ጽናትን ከእግሯ ስር ወድቃ እየለመነቻ ትገኛለች። ጽናትም የኪራ ድርጊት በጣም አናዷት ስለነበር እያለቀሰች ትገኛለች። እንዲሁም ቤቲ በጣም ደስ ብላት ነበር። ኪራ ጽናት ከአባቷ ጋር ስልክ እያወራች ነው። በመጀመሪያ ሰላምታውንና ደህንነቱን ከጠየቀችው በኋላም በቆሎ ደረሰ እንዴት በማለትም ጠይቀዋለች። እንዲሁም ዝናቡ እንዴት ነው፣ አትጋቢ ነው ወይስ ደግሞ አይደለም ብላ እያወራቸው ነበር። አባቷም በጣም ጥሩ ነው እያላት ይመስላል በቆሎ እንዴት እንደናፈቀኝ ስትለውም አረ ችግር የለም ከዚህ ገዝተን እንበላለን ስትለው ነበር። ከዛ ቀጥሎ ደግሞ ህልም አይቻለው ይላታል። እንግዲህ አባቷ የምን ህልም ነው በማለትም ስጠይቅ ሁለት እባቦች ወደ ቤትሽ ገቡ ብሏታል። እነዛ እባቦች እንግዲህ ቤቲና እናቷ ነበሩ ማለት ነው። እረ ህልሙ ብን ይበል ብን ይበል ብላም በቃ ችግር የለውም በኋላ ስልኩን እዘጋዋለሁ ብላ ከዘጋችው በኋላም በጣም ተክዛ ነበረ። ሊና ወደ መጣችና ሳሎን ጽህ በሰላም ነው፣ እንዴት ታከዘሽ አልኮ ብላ ስጠይቃት ምንም እያስታወሰች አልነበረምና ጽናት ደህና ነኝ ብላታለች። ከዛ በድጋሚ እንዴ መሬቱን እኮ ቆፍረሽ ልታውጩ ነው በይነሽ ብላ ስጠይቃትም ሊና ጽናት እንግዲህ ጮህ እትልና ደህና ነኝ ያልኩሽ አይደል በማለት መልስ አላታለች። እንዴ ታዲያ ምን አስቆጣሽ? እኔ እኮ ስለ ደህንነትሽ እና ደህና ሞሽ ነው እንጂ የጠየኩሽ ሌላ ምን አልኩሽ? ያው ስለ ተከሽ ነው ብላ ስጠይቃት ሊናም ጽናት ይቅርታ ጠይቃታለች። ይቅርታ ሊና ጮኩብሽ አይደል አለቻት። ምንም ችግር የለውም ለምቹ ያለው ጮኸቱን እንደሆነ ብላለች። ሊናም ከነገረቻት በኋላም በቃ አባቴ ደውሎ ነበረ። ታዲያ ስለሱ እያሰብሽ ነው? አዎ ምን ነበረ? ሁለት እባብ ከቤትሽ ገብተዋል አለኝ። በስማም የምንባብ ነው ደግሞ የምታወሪው ብላ ሊናም አማትባባታለች። አረ፣ እንደዚህ የማታስብ ይሄን ራሱ እንደዚህ ሲባል በጣም ነው እንግዲህ የምፈረው እንዳታስነድፊን፣ ብላም ጥላት ብድግ ብላለች። ጽናትም ጾለት እያደረገች ነበር ብቻዋን። ፈጣሪ ሆይ ምን አይነት ነገር ሊመጣብኝ ነው እንግዲህ፣ ፈተናውን ቀልል አድርግልኝ እያለች ጾለቷን ቀጥለዋለች። ቤቲና እናቷም እንግዲህ መንገዳቸውን ጀምረዋል ወደ ነኪራ ቤት ለመምጣትም ወደ ራሳቸው ቤት ለመምጣትም ይመስላል። ቤቲም እንዳበደች ነው እንደቃዠች ነው፣ እንደውም ብዙ ባታል መሰለኝ እናቷን አልሄድም አልሄድም፣ አውቀሽ ነው አይደለ የሸወርሽኝ ነው። ወደ ሐኪም ቤት ወስደሽኝ መርፌ ልታስወጌ ነው። አምቡላንሱ የት ነው? አሁን ተደብቀው እኔን እየጠበቀኝ ነው አይደለ? እኔ እንዳልሰማው ድምፁን ጸጥ አድርጎ ቁሞ ነው ያለው። አልሄድም እያለች እናቷ ጋር ስትታገል ነበር። እናቷም አይደለም፣ አንቺ በጣም ከምትወጪው ቦታ ነው የምወስድሽ። ዛሬማ ማ እንደውም አምቡላንስ አይደለም፣ መባክሽ ልጅ የተረዥኝ ይወድሻለሁ እኔ እኮ እያለች ነበር። ኪራም በመንገዷ ቁማ አያት ማለት ነው ኪራ፣ እንግዲህ ሲያየት በጣም አስብ ነበረ። ቤቲም እኔ እማዬ ኪራ ነው አይደል እኔ ያየሁትን ነገር እያየሽ ሆኖ በማለትም ጠይቃታለች። አዋይቼዋለሁ ስትላታለች ማለት ነው። እናቷም ኪራም ጠጋለና፣ ግን ለምንድን ነው ልብስ እኮ እቀይራለሁ ምናምን እያለችው ነበረ። ኪራም ወደ ቤቲ ጠጋለና፣ ደህና ነሽ ቤቲ እብሏታል። እማየ ድምጹን ሰማሽው እንዴ እሱ ነው እኔ አላምንም እያለችም እየጮሽ ነው ታዲያ የልጅሽን ፍቅረኛ እንደዚህ ነው እንደ የምትቀበየው ወደ ቤት ግባ በይ ውንጂ ብላም እናቷ እንግዲህ አስገደዳ ወደ ቤት እንዲገባ እያደረጉት ነበር። ኪራ ኪራም ቤቲ አይ ስራ አልገባም ይላታል። እናቷ መባክ ወደ ቤት ግባን ሄድ ቤቲን ቆንጆ ምግብ ነው የሚሰራለ ብላ በጣም ተደስታ ነበር። ኪራም ስታየው። ናሆም እና ምሩ ናሆም ቤቱን እንግዲህ በሻማ ፏደም ነቀሽ ወርቅ አድርጎ ቤቲ እየጠበቀ ነበር ምሩ እንግዲህ እንደተለመደው ወደ ቤቷ ስገባ ያልጠበቀችው ነበር ያገኘችው። ሻማው ቤቱ ወርቶ ደመቅ ብሎ በጣም ተደስታ ነበረ። ናሆሜ ምንድን ነው አለች ይህ ሁሉ የምታየው ነገር? ለንግስቴ ነው ብሏታል። በጣም ተደስታው ነበር። እኔኮ ማታ ብላ ነገሩ ልትጀምረው ስትል፣ አይ የማታውን ታዩና አሁን ፍቅራችን እናጣጥም ብሏታል። ለሚስቱ እንደዚህ የሚያስብና የሚጨንቅ ወንድ ግን እየታለ ብላ ስትጠይቀውም፣ ይኸውን ያለው አይደል ብሏታል። አይንሽን ጨፍኝ ካላት በኋላም ሰርፕራይዝ አድርጓት አታገቢኛለሽ የሚል ቃል አቅርቦላት ነበረ እምሩም ምንም ሳታቅማማ እሽ ነው ያላቸው ኬራና የቤቲ እናት እባክህ አዳምጠኝ እያለች እየተከታተለችው ነው ከኋላው እናትህ እኮ ሆናለሁ ለምንድን ነው እንደዚህ የምትጥለኝና ራቅ ራቅ የምትለኝ ልጄንስ እንደዛ የምታረጋት እንደዛ እየሆነች ጥላት አትሄድ እያለችው ነው ልጅሽ እኮ አብዳለች እኔ ኮ ባለትዳር ነኝ ምንም ላድርግላት አልችልም ብሎ ሲናገራትም ለምንድን ነው ልጄን ነብድ የምትላት? ብላ በጥፊ መታዋለች። እሷ ማለት እንግዲህ ቆዳናትና ሰይጣናት ብሏታልም። ሚስቴ ልገላት ነበር ልጀንም አሳታኛለች እባክን እያለች አሁንም እየለመነችው ነው። ሁሉም ልጆች ደና ቦታ ላይ ናቸው። እሷ ብቻ ነች አጉል ቦታ የወደቀችው እና አባክ ቢያንስ እንኳ ለአንድ ሳምንት አብራት ወንና ጤና ይመለስላት እያለች እየለመነችው ነው። ኪራ በጣም ተጨንቋ ይገኛል። ጨካኝ ትውልድ አለች ጥሏት ሲሄድም ይህን የበኛ ጊዜ ቢሆንማ ተሎ ነበረሽ የምንለው። አረ ደግሞ ለየት ልጅ እናቴ፣ በሩን እኮ ደግሞ ቆለፈ ባን የመጣው አንድ ነገር ሳት ሆናለች፣ እና ወደ ቤቷ ተመለሰች። ኪራም ወደ ቤቱ ከመጣ በኋላ በጣም እያሰበ ይገኛል። በእኔ የመጣ ነገር በጽናት መጣ ማለት ነው። ጽናትን ደግሞ በደጋሜ ልሰብራት አልችልም። ግን ደግሞ ቤቲ እንደዛ ሳያት በጣም ነው ያሳዘነችኝ የተሰማኝ። በቃ በአንዴ ሕፃን ሆና ሳያት የማበዷ ምክንያት እኔ እኔ ነኝ ብቻ ባልልም፣ ግን ደግሞ አሳዘናኛለች እንደዚህ እያሰበ ያለ ጽናት ወደ ክፍል ትመጣለች። አልተኛም እንዴ አለችው። ልተኛ ብልስ በምን እንዴት እተኛለሁ እያላት ነው። እንዴት እንቅልፍ አልመጣም ስትለው፣ አይ ዝም ብዬ እያሰብኩ ነው ይላታል። የቀን እንቅልፍ ድህነት ነው ይባላል ትለዋል። የጽናትም ሲጀምር ወጣት ናት። ተኛ አለችው፣ በቀን ጥሩ አይደለም። አባቴን አስታወሽኝ ይላታል። እሺ በቃ አሁን ቀን እንድትል ቡና ፈላላለሁ ስትለው፣ አይ እኔ ብቻ ስለሆንኩ በቃ አንድ ሲኒ ብቻ ኪችን ውስጥ አፍይልኝ ይላታል። እሷም እሺ ብላ ለማፍላት ሄዳለች። ሰኑ ስልክ እያወራች ነው ከክብሮም ጋር። ዝም ብዬ ነው ትዝም አትለኝ ባክህ። እንኳን ልትናፍቀኝ ቀርቶ ጋሼ ደህና ናቸው አደል? ከሰኑ ጋር ነው ማውሮ ስትላቸው ግን ምናልሁ ብላ ሀሳቡን ለመስማት እየሞከረች ነው። እኔ እምልህ ግን መቼ ነው የምትመለሰው? በማለትም ጠይቀዋለች። ሰኑ ከዚህ ጋር እንግዲህ የመናፈቅ ነገር እየታየባት ነው በቃ ሁሉም ነገር እኮ ንፍቅ አለኝ። አብረን የምንበላው ነገር ምግብ ምናምን እያለችም ነበር። እሽ በቃ በኋላ እወራለሁ፣ ወይም ደግሞ ደውላለው ብላም ስልኩን ከዘጋቸው በኋላ ግን እኮ እውነቱን ነው። ገና ሁለት ቀን ከሆነው እንግዲህ እንዴት ነው እንደዚህ ብዬ የምጠይቀው መቼ ትመጣለች ብዬ ብላ ራሷን ዞር ብላ እየጠየቀች ነበር። የቤት እናት አሁንም ወደነ ኬራ ቤት መታ በር እያንኳኳሽ ነው። ሌና ካፈተች፣ ኬራ እንዴ አለ። ግን ቡና እየጠጣ ነው። ጥሪልኝ እስኪ ስትላት፣ ኬራ ይመጣል ቆይ እንጂ እዚህ ጋር ዝም ብዬማ አላስገባሽ። ምን ማን እንደሆነ ሳላውቅሽ ብላ ገበሩ ጋር ትንሽ ቆም እንድትል አድርጋታለች ሊና። ሊና ብዙ አጋጣሚ እንግዲህ ጸባይ ገዝታለች። ኪራም ከመጣ በኋላ ሌላን ወደ ውስጥ ግቢ እላታል። ና ማውራት ይጀምራሉ። ቆይ ለምንድን ነው የምታመናጭቀኝ? ሌላው ብቀር እኮ እድሜን አታከብር እያለችው ነው። የቤት እናትም ብለን አንድ ሳምንት ከቤታችን ሆን፣ አሁን ሂጅልኝ ጽናት እንዳታይሽ። እንደውም ማየት ፈልጋለሁ ልጅን ያሳበደቻት እንትላለች። ኪራም በጽናት እንዳትመጭ ብሎ ይከራከራል። ሁሉንም ነገር ያወሩትን ሊና ሰምታለች። ከቤታችሁ ትምጣ አንተ ካልመጣ ትለዋለች። በጭራሽ እዚህ ቤትማ ቤቲ እንድትመጣ አልፈቅድም ይላል ክረም። እሺ በቃ ሂጅ ብሎ ወደ ውስጥ ከገባ በኋላ ሌናን በሩ ጋር ተለጥፋ ያያታል። ከዚህ ምንሰረልሽ በር ጋር ተለጥፈሽ ይላታል። እየሰማሽ ነው? አይ ምንም ምንም፣ በቃ መወልወያ እየፈለግኩ ነው ብላም ትርበተበታለች። የምን መወልወያ ምናምን ይላታል። ወደ ውስጥ ከገባሽ በኋላም ሌና ብቻ ለጽናት አንዳት እንዳት ነግራት እንጂ አለ ምን ላድርግ እነሱ ቤት መቀመጥ አልችልም ግን ደግሞ እናቷን ሳያት እናቴ የመሰለችኝ ውይ በቃ ከዚህ ክፍልማ በወጣ ይሻላል፣ አለእና ወጣለ ወደ ካፌ ሄደና ስልክ ይደውላለ። ቅዱስ የት ነህ ይለዋል። እንግዲህ በዚህ ሰዓት ቡና እየጠጣ ነው እኮ አንተ ግን ለምን በተርሞስ እንግዲህ ይዘው ትዞርም እያለው ነበር ኪራ ችግር አለ ብሎ ሲጠይቀው ቅዱስ ችግር ጠፍታ አያውቅም ብሎታል። ቤቴኮ ልመጣ ነው መንቀሪ ባስወጣት ደስ ይላይ ነበር። ወደ ቤት ነው ጽናትማ ሚስቴ ነች። ጭንቅላቷ ልክ ስላልሆነ ነው አብዳለች እኮ። አሳዝና አልሆነ እሷ ማለት እኮ የቤታችን ያበላሸች ሆነች፣ ሰይጣን ነች በቃ በጭካን የተሞላች ብሎ ለቅዱስ ያወረዋል። እናቷ ግን በጣም አሳዝናኛለች ይላል። አሁንም ልጠይቃት እንዴት ጽናትን በቃ ምናልባት ጽናትን ከነገርኳት በኋላ ደግሞ ወስናለሁ ይላል። ኬራ ሀዛጋ ሚስቴንማ እንዳታያት ብሎ ሲከራከር ከቆየ በኋላ ግን ሰተት አድርጎ የቤት እናት ወደ ቤቷ መጥቷታል። ከዚህ ጋር በጣም ትልቅ ስህተት ነው እንግዲህ የሰራው። መጀመሪያውኑ ለጽናት መናገር ነበረበት፣ ከዛ እናቷም ማምጣት። ጽናትና ሌና ሳሎን ላይ ቆጭ ብለው ነበር። ሌናም ስለሰማቸው ነገር ለጽናት መናገር ፈልጋለች። ጽናት የሆነ ነገር ልነግርሽ ነበረ። ምን ነበር? ቅድም ቡና እያፈላች ሳለ በር ተንኩቷል ነበር። አዎ የሆነች ሴትዮ መጣ ነበርና እሷናች። ማነች? አላቅም። ተለቅ ያለች ነች። ኪራን ጥሪሉ ጥሪልኝ ብላኝ ከዛ ለጠረው ስመጣ እሱን መጣና ወሩ ግን ስትላት የሰማሁ በቃ ለአንድ ሳምንት ወይ ከኛ ቤቱን ወይ ደግሞ ከዚህ የተምጣ ቤቲ እትላለች። ኪራ እንደዚህ አይነት ስምድ የለውም በኪራና በእኔ መካከል ወሬ ማመላለስ ናቆሚ፣ በትዳራችንም ጣልቃ ትግቢ ብላ ቆጣ ብላ ጥላት ሄደች። ሌናም እንዲህ እኔ የስሞትን ነገር ልንገርሽ ብልን ምላሹ እንደዝ ነው ብላ ጸጣለቻት። ኪራና የቤት እናት አሁንም እዚህ ምን ትሰራ ይልሽላታል። ካፌ ነበር ልጅ እባክሽ በለኝ ተለመነኝ እያለች አሁንም እየለመነችው ነው። ያበደችው እኮ ልጅ በአንተ ምክንያት ነው። በእኔ ምክንያት አይደለም ያበደችው ራሷን ባለማሳመኗ ነው። እሺ በቃ አንድ እድል ብቻ ስጠኝ ሚስትን ላውራት ትለዋለች። በጭራሽ አይሆንም፣ ከሷ ጋማ እንዳድር ይላታል። ግን እንደምንም አድርጋ አሳመነችውና ሺ ይላል። ኪራም ምን ታደርገዋለህ ልጅ አንገቴን እኳ አስደፋችኝ እያለች ነው። እናት ሲባል እንግዲህ ለልጇ የማታደርገው ነገር የለም። ከኪራ እግር ስር ወድቃ እየለመነችው ነው። ኪራም እሺ አስብበታለሁ ብሎ ይሰናበታታል። ኪራም ወደ ቤት ካመጣ በኋላ ጽናት ውሃ ትሰጣታለች ለእንግዳዋ። ኪራም ጽናት የምናውራሽ ነገር አለ ቁጭ በይ ይላታል። ጽናትም እንግዲህ ቁጭ ብላ በስስት ያየች እያለ ያለ ሌና፣ ቀድም እኮ አየዋት ያልኩሽ ሰትዮ ይቺን ነው ትላታለች። ጽናትም ሌና ስንዴ እስኪ በማይጋዎች ነገር አትግቢ አለቻት። ጽናቴ አለና ኪራ ጀመረው፣ ይች ማለት እንግዲህ የቤት እናት ነች ቤቲ። ቤቲ ቤቲ የድሮ ፍቅረኛው አለች ጽናትን በጣም ደንግጥ አለች እና ከፋት እሷ ስሟን እንዲጠራ ሰው አልፈልግም አትጥሯት አለች ኪራም ጽናት ቤት አቅሎ አንስታለች ይላታል እሰየው አለች እንዴ አንቺ እንዴት ነው እንደዚህ የምትናገሪው ቅልብ እንዳለች ነበር የሰማሁት አለች እናቴቱን የወጋ ቢረሳ የተወጋ አይረሳም ብላ ጽናትን በጣም ተናደደች ኪራ በጣም አዝኖባኋል እሷ እኮ በመርዝ ነው ልትገለኝ የነበረ ልጅንም አሳጣኛለች ብላ ነገረቻት። ጽናትም ወደ ክፍሏ ከሄደች በኋላ በጣም እየለቀሰች ነበር። ከቤት ያስገባችሽም ሽም እሷ ሆና ነው ይላታል። ኪራም አሁን እጄ ላጽናናት ጽናትም ብሎ ሄደ። ሊና ቁጭ ብላ ነበር። ናሳሩን እባክሽ አንቺም ለምኝልኝ እያለች እየተማጸነች ነው። ጽናት እንደዚህ ሆነቻት አላውቅም አለቻት። ቀን ሲጥል ፈራጁ ብዙ ነው አይዞሽ ትላታለች። ሊናም የእናት አንጀት ሆኖብኝ እኮ ነው ጽናት በቃ ታልቅሽ እያላት ነው። አቃለው ከባድ እንደሆነ አታውቅም። ኪራ እኔ እኮ መግቢያ መውጫ ስታሳጣኝ ነው ወደ አንቺ ያመጣዋት ይላታል። ቤቴን ማያት አዋ፣ ታዲያ ከጨረስ በኋላ ወደ እኔ ለምን አመጣት ትለዋለች። አስወጣልኝ አለችው። እንደዚህ ሁና ሳያት እኮ በቃ ለዛ ነው። አሀ፣ እኔ እናት ስለሌለኝ ስሜትን አላቀውም። ተደና ተናዳ ትወጣለች ከፍሏ የቤት እናትን በቃ ከጽናት እግር ስር ወድቅ መለመን አለብኝ ላለች። ጽናትን መጣችና፣ ይቀርታ፣ ከእግሬ ስር መለመን መለመን አይጠበቅብሽም ግን ደግሞ እኔ በህይወት እያለሁ ቤቲ ከዚህ ቤት ክን ትመጣ አልፈልግም ብላ ጥላ ትወጣና ወደ ሰኑ ትመጣለች። የማያውቁት ሀገር አይናፈቅም ብላም ተርታለች። ወደ ሰኑ ከመጣሽ በኋላ የተፈጠረውን ነገር እየነገረቻት ነው። እኔ እኮ በጣም ያናደደኝ ኪራ ሁሉንም ነገር አውቆ፣ ግን ደግሞ ወደ ቤት ይዟት መምጣቱ ነው አለች። ሰኑ ለማረጋጋት ሞክራለች። አይዝብሽ በቃ ተረጋጊ እያለቻት ነው። መጨረሻ ዝም ካለች በኋላ ተመስገን እትላለይ ሰኑ። ምን ተመስገን የምትዩ? አይ ስለ ስለ ተረጋጋሽ ነው ትላታለች። በቃ አሁን ደሸኝ ሻችና ይዛ ሄደች። ድራማ በዚህ የተቋጨው። ሰላም ጤና ይስጥልኝ። ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።